የዛሬ ቪዲዮ እንግዲህ በዋነኛነት የሚያተኩረው ምን ላይ ነው? ኢን ዘ ላስት ፋይቭ ኢርስ የኢቫንጋዴ አካዳሚ ውስጥ የኢቫንጋዲን የፉል ስታክ አፕሊኬሽን ዲቨሎፕመንት ኮርስ ወስዳችሁ የጨረሳችሁ ልጆች እንደ ማጠናከሪያ እንዲሆናችሁ ደግሞ ስድስት ተጨማሪ ኮርሶችን በነጻ አቬላብል እናደርግላችኋለን ብለን ቃል በገባ ነው መሰረት አሁን የፊታችን የፊታችን ኦክቶበር 4 2025 ላይ የሚጀምር አዲስ ደግሞ የነጻ ባች ስላለ። ለዚህ አዲስ የነጻ ባች ላይ እናንተም ያለ ተጨማሪ ክፍያ ከነዚህ ስድስት ኮርሶች የፈለጋችሁትን መርጣችሁ ተመዝግባችሁ ኮርሱን ኦክቶበር አራት ላይ መጀመር እንድትችሉ ምንድነው ማድረግ ያለባችሁ፣ እንዴት ነው መዝገብ የምትችሉት የምትለዋን በቂ መረጃ ለመስጠት ሞክራለሁ። እንደ ማስታወስ እንዲሆነን እነዚህ ይሄ እንጀምራለን ብለን ቃል የገባንላችሁ ኮርሶች አንደኛ የሶፍትዌር ቴስቲንግ ወይም የሶፍትዌር ኳሊቲ አሹራንስ ኮርስ አለ። ሁለተኛ የዳታ ቤዝ አድሚኒስትሬሽን ኮርስ አለ። ሶስተኛ የሼርፖይንት ዴቨሎፕመንት ኮርስ አለ። አራተኛ የሚልሶፍት ዴቨሎፕመንት ኮርስ አለ። አምስተኛ የኤደብሊዩ ኤስ ወይም ደግሞ የአማዞን ዌብ ሰርቪስስ ኮርስ አለ። ስድስተኛ የፓወር ቢአይ ኮርስ አለ። እነዚህን ስድስት ኮርሶች ናቸው እንግዲህ ቃል የገባንላችሁ እንሰጣቸዋለን ብለን አሁንም ይኸው ለሶስተኛ ጊዜ ይሄ ነጻ ባች ኦክቶበር አራት ይጀምራል። የዛሬ ዓመት አካባቢ የመጀመሪያውን ባች የነፃውን ባች ሰጥተን ነበረ። ያኔ ለስድስቱን ኮርሶች በእያንዳንዱ ኮርስ 25 ሰው ተቀብለን ለ150 ሰዎች እድል ሰጥተን ነበረ። ሁለተኛው ባች ላይ ደግሞ ለእያንዳንዱ ኮርስ ስልሳ ስልሳ ሰዎችን ተቀብለን ለሶስት መቶ ስልሳ ሰዎች እድል ሰጥተን ነበረ። አሁንም ይህ ሶስተኛው ባች ላይ ለእያንዳንዱ ኮርስ ስልሳ ስልሳ ሰዎችን ተቀብለን ለሶስት መቶ ስልሳ ሰዎች እድል እንሰጣለን። ሰው እንደ ላስት ፋይቭ ይርስ የየትኛውን ባች ሊሆን ይችላል። የቫንጋዴ ተምራችሁ የቫንጋዲን ፉል ስታክ ለጨረሳችሁ ሰዎች ይሄ ድል አቬለብል ስለሆነ፣ ቅዳሜ ሴፕቴምበር 27 ነው ምዝገባው የሚሆነው። ቅዳሜ ሴፕቴምበር 27 እና ቅዳሜ ሴፕቴምበር 28 ዲቴሉን እነግራችኋለሁ። እዛ ላይ ተመዝግባችሁ ክላሱን መጀመር ትችላላችሁ ኦክቶበር ፎር ላይ። የመጀመሪያው ነገር ይህንን ኮርስ እነዚህን ነፃ ኮርሶች ስንለቅ ሁልጊዜ ኮመንሊ የሚጠየቅ አንድ ጥያቄ አለ፣ ተደጋግሞ የሚመጣው። አዱኛ እነዚህ ስድስት ኮርሶች አሉ አሁን የትኛውን ኮርስ ብወስድ ይሻላል ብለህ ሪኮመንድ ታደርገኛለህ የሚል ጥያቄ ኦልሞስት ኤቭሪዋን የሚጠይቀው ጥያቄ ነው። እና በራሱ ያ ጥያቄ ደግሞ ሙሉ ስላልሆነ ስ ቢ ስፔሲፊክ ይሻላል ስትለኝ፣ በምን አንግል ምንድናችብ ለማድረግ የምትፈልገው በምን አንግል ልመልስልህ፣ ወይም በምን አንግል ልመልስልሽ ብዬ ስጠይቅ፣ ኮመንሊ ስፔሲፊክ የሆኑ የሚነሱ ለት ጥያቄዎች አሉ። አንደኛው ከነዚህ ከስድስቱ ኮርሶች የትኛውን ኮርስ ብወስድ አሁን ማርኬቱ ላይ ተፈላጊነቱ ትልቅ የሆነው ቶሎ ስራ የሚያስይዘኝ ኮርስ የትኛው ነው የሚል አንደኛው። ኦልሞስት ዘጠና ፐርሰንቱ ጥያቄ የሚያተኩረው እዚህ ፖይንት ላይ ነው። ሌላኛው ደግሞ የፉልስታክን አሁን ኮርስ ወስጄ ጨርሻለሁ፣ የትኛው ኮርስ በወስደው ነው ለዛ በጣም ኮምፕሊመንት የሚያደርገው የበለጠ የሚያጠናክርልኝ ስኪል የምትለው ሁለተኛዋ ጥያቄ ነች። አንድ በአንድ ሁለቱን ልመልስላቸው። የመጀመሪያው ከመጀመሪያው ጥያቄ ልጀምር ከስድስቱ ኮርስ የትኛውን ኮርስ በወስድ ነው? አሁን ማርኬቱ ላይ ተፈላጊ የሆነው ቶሎ ስራ የሚያስይዘኝ የትኛው ነው? ይህንን መልስ ከዚህ በፊትም ተደጋጋሚ ተደጋጋሚ መልሸዋለሁ፣ ግን አሁንም እንደገና ልመልሰው ኢምፖርታንት ስለሆነ። አሁን መስከረም 2025 ላይ ነው ያለ ነው። 2025 ላይ አጭር የቴክኖሎጂ ኮርስ ወስዶ፣ አጭር ማለት ከስድስት ወር በታች የሆነ የቴክኖሎጂ ኮርስ ተምሮ ስራ ውስጥ ገብተው ስራ የሚያስይዝ ስራ ማርኬት ውስጥ ገብተው በፍጥነት ስራ የሚያስይዝ የቴክኖሎጂ ፊልድ የለም። አንድም ፊልድ እኔ ማቀው አትሊስት የለም። ይሄው እኛ ስድስት ኮርሶች እነዚህ ጋር እናስተምራለን። ፉልስታክን ከጨመራችሁ ሰባት ኮርሶች አደለ። የእኛ ልጆች ተምሮ ገበያ ውስጥ ሲወጡ ምን እያጋጠማቸው እንደሆነ እናውቃለን። ማርኬቱን ክሎዝሊ ነው የምንከታተለው ስራችንም ስለሆነ ከኛ በላይ ኢንሳይት ያለው ሰው የለም አሁን ማርኬቱ ስላለበት ሁኔታ። የትኛውንም ኮርስ ከሰባቱ የትኛውንም ብትወስዱ፣ ሌላም ሾርት ኮርስ ብትወስዱ፣ ዓለም ላይ ያለ 2025 ላይ በፍጥነት ቶሎ ላጥ ብሎ ስራ የሚያስይዝ አይነት ኮርስ የለም። አጭሩ መልስ ይሄ ነው። የስ በፊት በፊት ነበረ። ዳታቤዝ ብትወስዱ፣ ሼርፖይንት ብትወስዱ፣ ፉልስታክ ብትወስዱ፣ ማይክሮሶፍት ብትወስዱ፣ ላጥ ብላችሁ ስራ የሚያስ ቻንሱ ለምሳሌ 2019 ላይ ዘጠና ሁለት ፐርሰንት ነበረ። አንድ ፉል ስታክ የወሰደ ሰው 2019 ላይ ግራጁዌት አድርጎ ከወጣ በሶስት ወር ውስጥ ስራ የማግኘት ፕሮባቢሊቲ ዘጠና ሁለት ፐርሰንት ነበር። አሁን የትኛውም ፊልድ በዛ ደረጃ ኦልሞስት ጋራንትድ የሆነ ስራ የማስያዝ ሰክሰስ ሬት ያለው ፊልድ የለም እና you have to stop looking for it የለም፣ it doesn't exist አያለው። ቲክቶክ ላይም፣ ፌስቡክ ላይም፣ ኢንስታግራም ላይም በየቦታው ሼር ሲደረጋ ያለው የስ ሜልሶፍት ብትወስዱ የስ ዴታ አናሊቲክስ ብትወስዱ የስ ዳታቤዝ ብትማሩ ኮኔጋ ቶሎ ስራ የሚያስገኝ ፊልድ ነው እና ተማሩ የሚል ማስታወቂያ አለው። እንግዲህ ኮርስን በሚመለከት እናንተ ታውቁታላችሁ ከኢቫንጋዲ በላይ ኦርጋናይዝ ሆኖ ጽድት ብሎ የሚዘጋጅ ኮርስ የለም። ለኮርስ ለኮርስ ሌላ ቦታ ብትማሩ የምታገኙት የተደበቀ ሰክሬት የለም። በቃ እኛም እያየነው ነው ተምራችሁ ፔኔትሬት አድርጋችሁ በእርግጠኛነት ስራ መያዝ የምትባለዋ ነገር ስለሌለች ዩሃፍቱ ስታፕ ሎኪንግ ፎር ት በቃ ኢዳዝን ኤግዚስት። 2025 ላይ የሌለ ነገር መፈለግ ነው የሚሆነው። እናንተ የሆነ ቦታ አንስታችሁ ስትደውሉ መስማት የምትፈልጉት እሱን ስለሆነ ያ እኔ ጋር ምትማርከው ወዲያው ነው ስራ የምታገኘው። ዳታቤስ ተማረ፣ ሼርፖይንት ተማረው፣ ሚልሶፍት ተማር የሚላችሁ ሰው አለ። አለማመን የእናንተ ወይም ደግሞ ኩዌሽን የማድረግ ነገር ምንድን ነው ዴታ እስቲ ላስትባች ካስተማርካቸው ስንት ፐርሰንቱ ስራ የያዘ ብላችሁ መጠየቅ የእናንተ ኃላፊነት ነው። ራይ ናው የትኛውም ትምህርት ቤት ሄዱ፣ የትኛውንም ኮርስ ውሰዱ፣ በአጭር ኮርስ ወስዳችሁ ስራ ወዲያው የመግባት ፕሮባቢሊቲው በጣም እየወረደ እየወረደ ስለመጣ እሱን ጥያቄ መጠየቅም አቁሙ። ይ ን ስ ነ ካምባክ ኔክስት ይር ን ስ ነ ካምባክ 2030 ላይ በቃ ሳቹሬት እያደረገ ያለ ነገር ነው። ይህንን ስላችሁ ግን አምናት ሳይንግ እውቀቱ አያስፈልግም እያልኩኝ አይደለም። የዴታቤዝ ተምራችሁ ስራ ኢሚዲየትሊ ማግኘት አይቻልም። አሁን 2025 ላይ ስላችሁ የዴታቤዝ ኖሌጅ አያስፈልግም ማለት አይደለም። ዴታቤዝ የሌለው ቢዝነስ የለም። አለም ላይ የትም ቦታ ብትገቡ ሁሉም ሰው ቢዝነሱን ወደ ዲጂታል ቢዝነስ እየቀየረ ነው። ኢቫንጋዴ ብትወስዱት ዲጂታል ቢዝነስ ነው። አይለኛ የሆነ ዴታ ቤዝ አለ። አይለኛ የሆነ ቴክኖሎጂ ላይ ዲፔንደንስ ያለ የትኛውን ቢዝነስ ብትወስዱት ወደ ቴክኖሎጂ፣ ወደ ዲጂታሉ አለም እየዞረ ነው። ቢዝነሶችን ነው ሄዳችሁ ቅጠሩኝ የምትሉት ዴታቤዝ እስኪል ስኪል ስላለኝ፣ ሼር ፖይንት ስኪል ስላለኝ፣ ሚውል ሶፍት ስላለኝ ወይም ሪያክት ስለምችል ቅጠረኝ የምትለዋ ነገር ማሸነፍ እያቆመች ነው ግን ፋውንዴሽናል ስኪል ነው። ዴታቤዝን አንደርስታንድ ማድረግ፣ ዴታ አናላይዝ ማድረግ መቻል፣ ፕሮግራሚንግ ስኪል ሊኖራችሁ ይገባል። የቲሲፒ አይፒ ፕሮቶኮልን በደንብ የምታውቁ ሰዎች መሆን አለባችሁ። ፉል ስታክ ለይሩን አንደርስታንድ የምታደርጉ ሰው መሆን አለባችሁ። ኤቭሪ ዲፓርትመንት ላይ ብትሆኑ በፊት በፊት የዳታቤዝ ኖሌጅ ከአንድ ከቴክኖሎጂ ዲፓርትመንት ውስጥ የሚሰራ ሰው ነበር የሚፈለገው። አሁን ግን ማናጀሩ ራሱ ዴታ ቤዙ ላይ ሄድና ሪፖርት ጀነሬት አድርግ። እሱን ማትችል ከሆነ ቤዚክ ስኪል የለህም የሚባልበት ደረጃ ላይ እየደረሰ ስለሆነ ወዲያው ስራ ሳይዛችሁ ማለት ስኪሉ አያስፈልግም ማለት አይደለም። የዴታ ቤዙም ዴታ አናሊቲክሱም ኤደብሊዩ ኤስም ሚልሶፍቱም ፉልስታኩም ሁሉም ስኪል ኢምፖርታንት ነው። ግን ኤክስፔክቴሽናችሁ አጀስትድ መሆን አለበት። እንደ አናሎጂ እንዲሆናችሁ የሆነ ዘመን ላይ እኮ የአራተኛ ክፍል ማባዛት እና ማካፈል እና መደመር የሚችል ሰው የፋይናንስ ዲፓርትመንት የሆነበት ዘመን ነበረ። እሱ ከታች የተማሩ ሰዎች አራተኛ ክፍል በላይ የሆኑ ሰዎች ሲበዙ፣ አይ አስራ ሁለተኛ ክፍል የጨረሰ ነው ፋይናንስ ኃላፊማ የሚሆነው ወደሚለው ተሄደ። ከእዛ ደግሞ እሱ ሲበዛ፣ አይ አካውንቲንግ ዲግሪ ያለው ሰው ነው የምንፈልገው ወደሚለው እያደገ ይሄዳል። አራተኛ ክፍል ልክ እንደጨረስክ ወዲያው ስራ አልቀጥርህም ማለት አራተኛ ክፍል ላይ የሚሰጠው መደመር እና ማባዛት እና ማካፈል ኖሌጁ አያስፈልግም ማለት አይደለም። ኖሌጁ ስቲል ኢምፖርታንት ነው። ኦንታፕ ኦፍ ዛት ግን መጨመር ያለበት ብዙ ነገር አለ ማለት ነው። እናንተም ይሄ ኢሚዲት ስራ የሚያዙ ነገር እየቆመ ስለሆነ፣ በቃ በሱ ዲስካሬጅ ዶናችሁ ስራ ማሲዝ ከሆነማ ማካፈሉን መማር ምን ያስፈልጋል? ወይም ቤዚክ የሆነውን የዲጂታል ስኪል ሴት ነው። ወደፊትም እንትናችሁን ኤክስፔክቴሽናችሁን ብቻ አጀስት አድርጉና ከነዚህ ከስድስቱ የምትፈልጉትን መርጣችሁ ተማሩ። ይሄ ቶፒክ ኢቨን ዲፕ የሆነ በደንብ ዲስከሽን የሚፈልግ ነገር ነው። አሁን በጣም እያየው ነው በየቦታው ረ ኤአይ የመጣ ነው ረ የኮሌጅ ተማሪዎች ራሱ ስራ ማግኘት እያቃታቸው ነው ረ ቴክ ላይ ኦፍ አለ። ስለዚህ የቴክ ፊልድ ነፈሰበት እንዴ የሚል አይነት ሴንስ ያለው ዲስከሽን። እያሰማው ስለሆነ የእኛን ኮሚኒቲ ቀድሞ ይሄ ዲስከሽን መጥቶ ከመበከሉ በፊት በደንብ ቁጭ ብለን ቴክኖሎጂማ ማ ዋን ዌይ ፓዝ ነው። ወደፊት ብቻ ነው የሚሄደው። ወደ ኋላ መመለስ ብሎ ነገር የለም። ገና ዙሪያችሁን የምታዩት ይሄ ግድግዳ፣ ይሄ ጣራ፣ ይሄ ጠረጴዛ ሳይቀር ዲጂታይዝድ ይሆናል። ስክሪን ያለው ከኢንተርኔት ጋር ኮኔክትድ የሆነ ይሆናል። መቼ ቢሆን ነው። ወደዛ ነው የምንሄደው። ወደዛ በምንሄድበት ዘመን አይ ዲጂታል ስኪል መማርማ አይ ከዚህ በኋላ አያስፈልግም የሚል ሴንስ በሆነ ምክንያት እንዳያድርባችሁ መጠንቀቅ ስላለብን፣ ቁጭ ብለን ፕሮውንና ኮኑን ለምን የምትለዋን ዲስከስ አድርገን ይህ ነገር አንዴና ፎር ላስት ታይም ሴትል ማድረግ ስላለብን፣ የሚቀጥለው የኢቫንጋዲ ናይት ሴሽናችን ላይ እዚህ ቶፒክ ላይ ያተኩረን ዲስከስ እናደርጋለን። ቀኑን እነግራችኋለሁ። ለዛሬ ግን ሁለት ፖይንት ውሰዱልኝ። አንደኛ ባጭሩ ስራ የሚያስይዘኝ የትኛው ኮርስ ነው? ነን ኦፍ ደም። የትኛውን ባጭሩ ስራ ያስገባችሁ ያጠናክርላችኋል፣ ኦልሬዲ ያላችሁን እስኪን ተወዳዳሪነቱን ይጨምርላችኋል። ጋራንቲ የሚሰጣችሁ ግን የለም። የትኛውን ልምረጥ ለምትለዋ ደግሞ ለሁለተኛው በተለይ በተለይ ኦልሬዲ የፉልስታክ ቤዝ ይዣለሁ እና የትኛውን ልምረጥ የትኛውን ቢጨምርበት ያጠናክርልኛል የሚለው ከተለያየ አንግል ስለሚታይ አሁን እኔ በዚህኛው እንግል ብታዩት ዳታቤዝ በዚኛው አንግል ብታዩት ኤስ ምናምን ከምላችሁ፣ ዌብሳይቱ ላይ ተመልሳችሁ ስትሄዱ አለችችን ሊንክ ዋና ሆም ፔጁ ላይ ስትሄዱ ኦልሬዲ ያለ ኖቲስ አለ። እሷን ሊንክ ክሊክ አድርጋችሁ ብትሄዱ የምታዩት ያንዳንዱ ኮርስ የስድስቱን ኮርስ የሚያስተምሯቸው አስተማሪዎች ያዘጋጁት ኤክስፕላኔሽን አለ ስለ ኮርሳቸው። ለምሳሌ ለዳታቤዝ፣ ለሼርፖይንት፣ ለኤደብሊው ኤስ ለሚውል ሶፍት ለፓወር ቢአይ እሱ ላይ ክሊክ ስታደርጉ ኢንስትራክተሮቻችሁ ያዘጋጁላችሁ ሾርት ዲስክሪፕሽን ኦፍ ኮርስ አለ፣ ምን እንዲከቨር እንደሚያደርግ ምን ምን እንደሚጠቅማችሁ ምናምን። እዚህ ዌብሳይት ላይ ሄዱና የእያንዳንዱን ኮርስ ኤክስፕላኔሽን እዩና፣ ከእናንተ ጎልጋ የሚስማማውን አኪ በዚኛ ዳይሬክሽን ብሄድ ብላችሁ ሜክ ዩር ማይንድ ወንስ ዩ ሜክ ዩር ማይንድ፣ እዚሁ ዌብሳይት ላይ ትመጡና አሁን ቀኖቹን ሴቭ አድርጓችሁ ቀኖቹ ማለት ለምሳሌ የመጀመሪያው ለዲሴምበር 2024 ባቾች ብቻ ሴቭ የተደረገ ቀን ነው ይሄ። ምክንያቱም ሌሎቻችሁ ባቾች የባለፈው የነፃ ኮርስ ላይ ሁለቱም እድል ስለተሰጣችሁ እነዚህ ገና የመጀመሪያቸው ስለሆነ አንድ ቀን ቦነስ እንሰጣቸዋለን፣ ለነሱ ቀድሞ የሚፈልጉትን የሚመርጡበትን። የዲሴምበር 2024 ባች ተማሪ ከሆናችሁ ቅዳሜ፣ ሴፕቴምበር 27 ቴን ኤም ላይ እዚሁ ዌብሳይት ላይ ትመጡና እዚች ሊንክ ላይ ክሊክ ታደርጉና ወደ ታች ስክሮል ዳውን ስታደርጉ እያንዳንዱ ኮርስ ምን ምን ሪኳየርመንት እንዳለው በደንብ ማየት ትችላላችሁ። እንዳልኳችሁ እያንዳንዱ ኮርስ በየኢንስትራክተሩ ኤክስፕሌን ያደረገላችሁን ቪዲዮ አይታችሁ ከታች ቅዳሜ ስትመጡ መምረጫ ሊንኮች አሉ እና የምትፈልጉትን ኮርስ ከስድስቱ የምትፈልጉትን ኮርስ ትመርጡና ጆይን ትልታላችሁ። የመረጣችሁት ከመሙላቱ በፊት ከሞረጣችሁ ጆይንት ታደርጋላችሁ። ሌሎቻችሁ ከዲሴምበር ባች ውጭ ያላችሁት ደግሞ እሁድ ሴፕቴምበር 28 ላይ ትመጡና እናንተ ደግሞ ሴፕቴምበር 28 ላይ መምረጥ ትችላላችሁ። ው የምርጫው ቀኑ ቅዳሜ እና እሁድ ነው። ሌላ ምናልባት ማወቅ ያለባችሁ ነገር ምንድን ነው፣ ኮርሱ እንደ ከፉልስታኩ ነፃ ስለሆነ ከፉልስታኩ ስትራክቸር ወይም ኳሊቲ የወረደ ነገር የለውም። ሆል ቲንግ እንደ ፉልስታኩ አፕሊኬሽን ዴቨሎፕመንት ኮርሱ በጽዳት ስትራክቸር የተደረገ ነው። የራሱ ቪዲዮ አለው። የራሱ ቼክሊስት አለው። የራሱ ኖት አለው። ላይፍ ሴሽን አለው። ግሩፕ ዲስከሽን ሴሽን አለው። እናንተም ስትጆይን ስታደርጉ ዩ ሃፍ ቱ ኤክስፔክት በሳምንት ቢያንስ ልክ እንደ ፉልስታኩ ሀያ ሰዓታችሁን እንደሚወስድባችሁ ስፒድ ያለው ኮርስ ነው። ግን እንደ ፉልስታኩ ስድስት ወር አይወስድም። ይሄ እያንዳንዳቸው ሶስት ወር ሶስት ወር ነው የሚወስዱት። ታይማቸው ደግሞ የ ላይቭ ሴሽኖቹ ቅዳሜና እና እሁድ ያሉት ላይቮች ሴሽኖቹ ሁሉም የሚጀምሩት በዲሲ ሰዓት አቆጣጠር ቅዳሜ ከ10 ሰዓት ጀምሮ እስከ 12 ሰዓት ነው። እሁድም ከ10 ሰዓት ጀምሮ እስከ 12 ሰዓት ነው። ሁሉም ኮርሶች ስድስቱም አተመሳሳይ ሰዓት ነው የሚጀምሩት። ግሩፓቸው ደግሞ ማክሰኞ እና ሐሙስ ነው። የግሩፕ ሰዓቱ ሁለት ሁለት ግሩፕ ይኖራቸዋል። ግሩፕ ዋን ከጠዋት ከ10 ሰዓት እስከ 12 ሰዓት ነው። ግሩፕ ቱ ደግሞ ማታ ከሰባት ሰዓት እስከ ዘጠኝ ሰዓት ነው በዲሲ አቆጣጠር ብቻ። ዊዝ ዋን ኤክሰፕሽን የዴታ ቤዝ አድሚኒስትሬሽን ዴቨሎፕመንት ክላስን የምትወስዱ ሰዎች የማክሰኞውና የሐሙስ ግሩፕ ዋን ሴሽኑ ሌሎቹ ቴን ኤም ጀምሮ ተወልቭ ነው አይደለም፣ የሚያልኩት የዴታቤዝ ግን ከሆነ ዴታቤዝ የምትመርጡ ሰዎች ግን ሜክሹር ከ12 ሰዓት እስከ ቱ ፒኤም ስለሆነ ግሩፕ ዋን ሴሽን 12 ሰዓት እስከ ሁለት ሰዓት ያለው እንደሚመርቻችሁ እርግጠኛ ሆኑ፣ ግሩፕ ዋን ከመረጣችሁ ግሩፕቱ ተመሳሳይ ከሰቨን ፒኤም እስከ ናይን ፒኤም ያለ ሰዓት ነው የሚሆነው። ሌላ እንግዲህ ምናልባት ተጨማሪ የቀረን ነገር ዲስከስ ማድረግ ያለብን ነገር ምንድን ነው እዚህ ጋር የሚታየኝ። ያ በቃ እንዳልኳችሁ ይሄ ኮርሶቹ አንዳንዴ የተወሰኑት ኮርሶች ቶሎ የመሙላት ባህሪ ስላላቸው ስልሳ ፖዚሽን ስለሆነ ያለን ካላንደራችሁ ላይ ሰዓቷን ሴቭ አድርጉና በዛ ሰዓት ላይ መታችሁ ቶሎ ኩክሊ አስፖስብል ለመምረት ሞክሩ። እዛው በጣም ፐብሊክ ስለሆነ ምርጫው በጣም ትራንስፓረንት ስለሆነ ማን መረጠ፣ ማን ቀደማችሁ በስንት ደቂቃ ምናምን የምትለውን ታዩታላችሁ። ግን እንደ ፖይንት ቴን ዜሮ ዜሮ ላይ ነው ስለኦን የሚሆነው እና ሬዲ የሆናችሁ ጠብቁ። ከዛ ውጭ እንግዲህ ምናልባት ሚስ የተደረገ ነገር ካለ በየግሩፖቻችሁ ውስጥ ስቲል አክቲቭ ስለሆናችሁ ግሩፑ ላይ ተጠያየቁና መልስ ለመስጠት እንሞክራለን። ከዛ ውጭ እንግዲህ መልካም ክላስ ጆይን ለምታደርጉት ሰዎች ቅዳሜ ትመርጣላችሁ። ከሰኞ እስከ አርብ ድረስ የመረጣችሁት ኮርስ ውስጥ አድ ትደረጋላችሁ። ግሩፓችሁ ስትራክቸር ይደረግና ከኦክቶበር አራት ጀምሮ አዲሱ የነጻ ባች ይጀምራል። ይሄ እንግዲህ የፉል ስታኩ ኮርስ አይደለም። የሰፕሊመንተሪዎችን ፉል ስታኩ ገና የዛሬ ሁለት ወር ኖቬምበር ሀያ ሁለት ነው የሚጀምረው እና ደሚ ኦክቶበር ላይ የሚጀምር ክላስ የለም። በዚስ ታይም ራውንድ ኛው ለሰፕሊመንታሪዎቹ ብቻ ነው። የዛሬው መልዕክት እንግዲህ ይሄ ነው። እስከዛ ድረስ ፒስ።